እናንተ ኑ ጠጋ በሉ፣ ኑ ጠጋ በሉ፣ ጉድ ልንገራችሁ። እንዴ እንዴ እንዴ ይሄን እንደማ መስማት አለባችሁ። አዶናይ እያደረገውን ጉድ ሰማችሁ? ይሄ ግን መተማላት አለበት። ይሄንን ማንሳት አለብን። ሰብሰብ በሉ፣ ኑ ጠጋ በሉ፣ ጉድ ልንገራችሁ። እናንተ አዶናይ በመጀመር አዶናይ ወደ አገር ቤት ገብቷል ማለት ነው። ትግራይ ያለው በመጀመሪያ ማለት ነው። እናቱ ያላትን ሬስቶራንት አይታችኋል? እናቱ እኮ ግማሹን የኢትዮጵያ መንግስት እኮ መሬቱን እኮ ይዘዋለች የኢትዮጵያን ግማሹን የአድዋን መሬቱን ግማሹን እሷ ይዘዋለች። እናቱ መጀመሪያ ማለት ነው። እሺ ተውት፣ ስለሱ ችግር አደለም። እንኳን ደስ ያላት። የሚቀጥለው በሚቀጥለው ደግሞ ማለት ነው፣ አዶናይ አንተ እስከዛሬ ድረስ ይሄን ሁሉ ኮንተንት ስንሰራ ይሄን ሁሉ ቪዲዮ ስትለቅ ዩቱብ ስትሰራ አንድ እንግሊዝኛ ካፍቅ አምልጦ ካያውቅም ኢትዮጵያ ስትገባ ይሄ ሁሉ እንግሊዝኛ ተራረም ተራረም ተራረም ተራ አማርኛ ማትማውራት ካቆምክ አይ ኦኬ፣ እንዴ እዛ አማርኛ ይወራል ውጭ ውጪ ካናዳ እንግሊዝኛ ይወራል። ይህን ሁሉ ዩቲዩብ ስሰራ ይሄን ሁሉ ላይቭ ስጋባ ይሄን ሁሉ ኮንተንት ስሰራ አንድ ቀን አማርኛ ከእንግሊዝኛ አፍቅስ ይወጣ ይችላል። ታዘብኩ በጣም ታዘብካለሁ። ለካ የኢትዮጵያ ህዝቦች ውጪ ስትወጡ ገና ስድስት ወር እንኳን ሳትቆዩ እንግሊዝኛ እንችላለን እንግሊዝኛ ነው የምናወራው ብላችሁ የሄዳችሁ። በደስታስ ልጁ ጠያቂውን እራሱ እንግሊዝኛ አስወራ እኮ አንተ ጉደኛ። ይሄን ሁሉ ጊዜ ይሄን ሁሉ ጊዜ እንግሊዝኛ የሚባል ነገር እንድትካፍስ ይወጣ ሰምቻለሁ። እኮ ኢትዮጵያ ገብተህ እንደዛ አማርኛ አንድ አንድ ቃል ካፍክ ሳይወጣ። አረ ተው! አረ ተው! ኢትዮጵያ ብትሄዱ እነዚህ ዲያስፖራዎች አረ ተው! አጎረሩባቸው እነዚህ ምስኪኖች ላይ አረ ተው! እንግሊዝኛ እኮ ከካናዳ እንደመጣ እኮ ዓለም ገና እንኳን ያልተወለዱ የተረገዙ ሆድ ውስጥ ያሉ ያልተረገዙ ሴት ህፃናት እራሱ ያውቃሉ አዶናይ ካናዳ እንደነበረ። በእንግሊዝኛ ካላወራችሁ ትሞታላችሁ ተብላችኋል እንዴ? እኔ እኔ ሦስቴ እንኳን አፈጭው። ዛሬ አንዴ ነበር የማፈጭው ሦስቴ አፈጭው። በጣም ምን ጉድ ነው! አማርኛ እኮ ጭራሽ እኮ አማርኛን እንደ እንግሊዝኛ ጣል ጣል ማድረግ ጀመረ። የሚያወራው እንዳለ በእንግሊዝኛ ጠያቂው ራሱ ያንን የኢትዮጵያ እንግሊዝኛው ጎርጎሮ ከጎረቤት ታመን ከቀበሌ ተበዳድሮ ያመጣው እንግሊዝኛ ጠያቂው ራሱ እሱ እራሱ እየመድ እያወራው እንግሊዝኛ የኢትዮጵያ ቻናል እንግሊዝኛ ቻናል ሆነ እንዴ? በስመ አብ ታዘግኩ፣ አዶናይ ታዘግኩ። ለካ ዩቲዩብ ግን ለመስራት ገንዘብ ግን ለመስራት ቲክቶክ ግን ለመስራት ነበር አማርኛን የምታወራው። እንግሊዝኛ አይችሉም ብለክ ነበር። እኛን በአማርኛ ቪዲዮ የምትሰራልን ማለት ነው ደግሞ ከገረመኝና መጨረሻው ነገር ማለት ነው ደውሎልኝ ነው ህይወቴን ሴቭ ያደረገው የምትለው እኛ ታብታብ ስናረግ ሼር ስናረግ ያንተን የእኔ ቆንጆ ስትለን ቀንሽ ስትለን ስንቀንስ ዳይት አድርጎ ስትለን ስናረግ እኛ ሴቶቹ እሳ መቼ ነው የምንመሰገነው? እንደዛ ፖስትና ሪፖስት እያደረግን እንትን ግን ፌመስ ያደረግን ሴቶቹ እኛ እኛ በጣም ግዴታ ታዘጉት ነገር ከታዘጉት ሁሉ ነገር አንተ አማርኛ ጠፋክ ማለት ነው። ገና ሄደህ ሁለት ቀን ሳይሆንክ አማርኛ ጠፋክ። ያው ሁሉ እስኪ ቪዲዮቹ ላይ ገብታችሁ እስኪ አንድ አንድ አንድ ነጮቹን እንኳን አማርኛ አይደል እንዴ የምታስተምረው? ተውት። ቴዲ አፍሮ ማለት ደወለልኝ፣ አዋራኝ፣ አይዞህ ካለኝ ምናምን አለኝ እንዳታቆም አለኝ። ቴዲ አፍሮ ደግሞ ከመቼ ወዲህ ነው አንተ ውስጥ ለውስጥ እየሄድክ ለሰዎች መደወል የጀመርከው? በጣም ታዝቤካለሁ። እህ ለንደን ላይ እንኳን መጣክ ሰው እንኳን ቆመህ አላዋራክም። ላዶና እየደወልክበት ምክንያት ማወቅ እፈልጋለሁ። ቴዲ አፍሮ ማለት ነው። እሺ ተውት እኔ ከሁሉ ከሁሉ የቀረመኝ ቴዲ አፍሮ ባይኖር ኖሮ ቲክቶክ እኛስ እኛ ባንኖር ኖሮ ቲክቶክ ታቆም ነበር እሺ እሱ ሲቀር እንደገና ደግሞ እኔ ሆዴን ማለት ነው ኢትዮጵያ ስትገባ አማርኛ ተራራም ድሃ ስንት ነው ያንተ ቪዲዮ ወደ ሰው ወደዛ ስንላላክ አንተ ፌምስ አድርገን ብር ቸገረኝ ስትልኝ አረግተን ቴዲ አፍሮ ትላለህ ቴዲ አፍሮ ትላለህ። ለማንኛውም ችግር የለም ግን አማርኛ ላይ ተው፣ ተው። ስትመለስ ደግሞ ድጋሚ በቪዲዮ ይዘካለሁ። እኔ አማርኛ እንዴት ፋክ ኢትዮጵያስ ከባ ያ ሁሉ የሰራኸው ቪዲዮሳ ጭራሽ ታርጉ እንትኑ ራሱ አማርኛ ጠፋው። ጉድ በሉ ካያችሁት። ጉድ ጉድ ጉድ።